ዜና ነው በዕለቱ የተሰማ አበይት ሀገራዊና ዓለም አቀፋዊ ዜናዎችን እናቀርባለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ ያደርጉ ዘንድ እየጋበዝን የዕለቱ ዋና ዋና አበይት ነጥቦች ማስቀደም እንጀምራለን። የኢትዮጵያ ከፍተኛ ጄኔራሎች እና ምሁራን የኢትዮጵያን የባህር በር ማጣትን በተመለከተም ቁጭታቸውንም ገልጸዋል። በዝርዝር እንመለስበታለን። የቀድሞ የትግራይ ክልል ጊዜያዊ ፕሬዚዳንት የነበሩት አቶ ጌታቸው ረዳም የወልቃይት አስተዳደርም ይፈርሳል፣ የወልቃይት አስተዳደርም አማራ አይደሉም በማለትም አወዛጋቢ ሀሳብ ሰጡም። የወልቃይት አስተዳደርም ጠንካራ ምላሽ ሰጥተውበታል። መረጃውንም በስፋት እናቀርባለን። ህወሀት አዲስ ተኩስ በመክፈት ውጊያ ጀምሯል። ከማን ጋርና በየትኛው አካባቢ የሚለውን በተመለከተም ተጨማሪ መረጃ እናደርሳችኋለን። ኤርትራ የኢትዮጵያን የባህር በር ፍላጎት በመከላከያ ኃይሏ በኩልም እገት አለው ስትል፣ ከዚሁ ጋር በተያያዘም በአንደኛው ወደባ በኩል ከፍተኛ የጭነት ወይም ካርጎ አውሮፕላኖች እየተመላለሱም ነው። ህወሀትና ሻዕቢያ ሚሳኤላቸውን አወጡ። ሁለቱ ጽምዶ የመሰረቱት አምባ ገነኖችም አለን የሚሉትን ከፍተኛ መሳሪያዎች በአደባባይ አውጥተው ጸብ ያለች በዳቦ እያሉ ነው። ተጨማሪ መረጃ እናደርሳችኋለን። የኢትዮጵያ ከፍተኛ የመከላከያ ጄኔራሎችና ምሁራን የኢትዮጵያን የአሰብ ወደብን ማጣትም በተመለከተም ቆጭታቸውንና ጸጸታቸውንም ገልጸዋል። ከቀድሞ የኢትዮጵያ መከላከያ ከፍተኛ ጄኔራሎች ከብርጋዴር ጄኔራል ዋሲውን ንጋቱ እስከ ጄኔራል ሳሙራ ዩኑስ ከጄኔራል ሳሙራ ዩኑስ እስከ ያሁኑ በኬንያ የኢትዮጵያ ዲፕሎማት አምባሳደር ጄኔራል ባጫ ደበሌ ብሎም በአሶሳ ዩኒቨርሲቲ ማህበራዊ ሳይንስ ኮሌጅ ዲንና ተመራማሪ ዶክተር አበበ አኖ የደረሰ የኢትዮጵያን የአሰብ ወደብ ማጣት ተመለከተም ውጪታቸውን ብሎም የፍትሃዊነቱን በመግለጽ ለኤርትራ መንግስት ማስጠንቀቂያም ሰጥተዋል። የቀድሞ የኢትዮጵያ መከላከያ ሰራዊት አባል የነበሩት ብርጋዴር ጄኔራል ዋሲሆን ነጋቱ ኢትዮጵያ የምትጠይቀውም የነበራትን የባህር በር ነው። ኢትዮጵያ የባህር በርን ያጣችበት መንገድ የህግ አግባብን ያልተከተለ መሆኑንም ተናግረዋል። ኢትዮጵያ በሰላማዊ መንገድ የባህር በር ይገባኛል ጥያቄዋን ለዓለም አቀፉ ማህበረሰብ ማቅረቧንና ከአንድ መቶ ሃያ ሚሊዮን በላይ ህዝብ ያላት ሀገር ተዘግታ መኖር አትችልም በማለትም ተናግረዋል። በሌላ በኩልም የቀድሞ ኢትዮጵያ መከላከያ ሰራዊት ዋና አዛዥ የነበሩት ጄኔራል ሳሙራ ዩኑስ ሻዕቢያ ከኢትዮጵያ ጋር ጦርነት ከጀመረ አሰብ ደርሶ የሚመለስ የኢትዮጵያ ወታደር የለም፣ የሻዕቢያን ግብዓተ መሬት እንፈጽማለን በማለትም የኤርትራውን ሻዕቢያም አስጠንቅቀዋል። ከዚህ በተጨማሪም በኬንያ የኢትዮጵያ አምባሳደር የሆኑት ጄኔራል ባጫ ደበሌ አድዋን ያሸነፉ በህዳሴ ግድብ ዳግማዊ አድዋን ችለው ያሳዩ ኢትዮጵያውያን የባህር በር ባለቤትነታቸውን የሚያረጋግጣሉ በማለትም ተናግረዋል። ኢትዮጵያ የባህር ብሯን ያጣችበት አጋጣሚ ታሪክ በማይዘነጋው ሸፍጥና ሴራ መሆኑንም በመግለጽ ከሰሞኑም ኢትዮጵያ የባህር ብር ስላጣችበት ሁኔታና የቀይ ባህር ተጠቃሚነት ዙሪያም በትግረኛና በእንግሊዝኛ ቋንቋ ጽሁፍ ያልጋሩ የጽሁፋቸው ዋና መነሻም እውነታውን ለዓለም አቀፉ ማህበረሰብ ማሳወቅ መሆኑንም ተናግረዋል። ጄኔራሉ አክለውም መንግስትና ህዝብ ጉዳዩን አደባባይ አውጥተው ዲፕሎማሲያዊ መንገድም የባህር በር ለማግኘት እየተደረገ ያለውም ጥረት የሚደነቅ ነው። የኢትዮጵያ የባህር በር ጥያቄ አሁን ላይ ከኢትዮጵያ ህዝብና መንግስት አልፎም የዓለም አቀፉ ማህበረሰብ አጀንዳ መሆን መቻሉንም ገልጸዋል። ከላይ ከተጠቀሱት የኢትዮጵያ መከላከያ ሰራዊት ጄኔራሎች በተጨማሪም በአሶሳ ዩኒቨርሲቲ የማህበራዊ ሳይንስ ኮሌጅ ዲን እና ተመራማሪ የሆኑት ዶክተር አበበ አኖ የአሰብ ወደብ በአንድ የፖለቲካ ቡድን ውሳኔ ብቻ የባህር በር ማጣት አንገብጋቢ ነው የኢትዮጵያ ህዝብና መንግስት ፍላጎትም ሳይኖር በአንድ የፖለቲካ ፓርቲ ብቻ የባህር በርን ያህል ትልቅ ሀብት መነፈግ ከባድ መሆኑን ተናግረዋል። ኢትዮጵያ የራሷ የሆነ የባህር በር ከነበራቸው ቀደምት ሀገራት መካከል እንደነበረች አውስተውም ነገር ግን ከዚህ ቀደም በነበሩ የፖለቲካ ሁኔታ በተፈጸመ ታሪካዊ ስህተት ሀገሪቱ የነበራትን የባህር በር እንዲታጣ መደረጉም አስቆጭና አሳዛኝ መሆኑን ገልጸዋል። ከሰሞኑም የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድም የባህር በርም በተለይም የአሰብ ወደብን በተመለከተም በፓርላማው ቀርበው ሰፊ የሆነ ገለጻና ንግግር ካደረጉ በኋላም በኤርትራው ሻዕቢያን ጭምር ከፍተኛ ድንጋጤን ፈጥሮ አለ። በኢትዮጵያ በኩልም ከቀድሞው እስከ አሁኖቹ የመከላከያ ጄኔራሎች በተደጋጋሚ ሐሳባቸውን እየሰጡበትም ይገኛል። የቀድሞ የትግራይ ክልል ጊዜያዊ ፕሬዚዳንት የነበሩትና የአሁኑ የስምረት ፓርቲ መስራች እንዲሁም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በትግራይ ክልልና በአማራ ክልል የይገባኛል ጥያቄ ባለባቸው አካባቢዎች በተለይም ከሰሞኑ በወልቃይት ጠገዴ ሰቲት ሁመራ ዞን አቅንተውም ከአካባቢውና ከዞኑ አስተዳደር ጋር በትግራይ ክልል ስላሉት ተፈናቃዮች መመለስ ዙሪያ የተመካከሩ መሆኑም ይታወቃል። ከምክክሩም መልስም ጌታቸው ረዳ ስለ ዞኑ አስተዳደር እና ህዝቡንም በተመለከተ አንድ እርምጃ ወደፊት መጡ ሲባል የነበሩት ጌታቸው ረዳን አሁን አንድ እርምጃ ወደ ኋላ ተመለሱ የሚያስብልም አወዛጋቢ ሀሳብ ሰጥተዋል። አቶ ጌታቸውም ስለ ወልቃይት የሚከተለውም ተናግረዋል። ጌታቸው ረዳም በሁመራ ቆይታቸው ላይ ቃለ ምልልስም አድርገዋል። በቃለ ምልልሱም ላይም በኮሎኔል ደመቀ የሚመራው አስተዳደር እንዲፈርስ መወሰኑም ተናግረዋል። በተጨማሪም በአሁኑ ጊዜ ወልቃይት የሚያስተዳድሩት አመራሮችም የአማርኛ ተናጋሪዎች ሳይሆኑ ትግርኛ ተናጋሪዎች ናቸውም ብለዋል። የጌታቸው ረዳ ንግግርም ተከትሎ የዞኑ አስተዳዳሪ አቶ አሸተ ደምለውም አቶ ጌታቸው ረዳ ተሳስተዋል፣ የፈረሰ አስተዳደር የለም፣ የፈረሰው ህወሀት ነውም ብለዋል። አቶ ጌታቸውም የአቶ ጌታቸው ረዳ ኮርነር ከተሰኘ ሚዲያ ጋር በነበራቸው ቆይታም ምዕራብ ትግራይ በጉልበት አይመለስም በማለትም ገልጸዋል። አቶ ጌታቸውም በመደመር እና በአብዮታዊ ዴሞክራሲ መካከልም መሀል ሰፋሪ ሆነውም በሁለቱም በኩል ከሚወርደው መና ለመቋደስ ብልጣብልጥ የሆነ አካሄድ የተከተሉም ይመስላል። በፈትለ ወርቅ ገብረ እግዚአብሔር ሞንጆሪኖ፣ ወይም በአደመ በአዲስ ዓለም ባሌማ፣ በደብረ ጽዮን ግብረ ሚካኤልና በሞንጆሪኖ የሚመራው የሚመራውና በጌታቸው ረዳ በሚመራው የትግራይ ጊዜ አስተዳደር ላይ ወታደራዊ መፈንቅለ መንግስት ያካሄደው ህወሃት ከመፈንቅለ መንግስቱም በኋላ ህወሃትን በሚቃወሙ ሀራ መሬት ወይም ነጻ መሬት በመሄድ ከተደራጀውና ራሱን የትግራይ ሰላም ኃይል ወይም ቲፒኤፍ ብሎ ከሚጠራው ቡድን ጋር በራያ አዘቦ ተኩስን ከፍተዋል። በአደመ የሚመራውና ከኤርትራው ሻዕቢያ ጋር ጽምዶ የፈጠረው የህወሃት ቡድን በራያ ሚሊሻዎች እና በትግራይ የሰላም ኃይሎች ላይ በሶስት አቅጣጫዎች ነው ጥቃት የከፈተው። በሌላ በኩልም የክልሉ ጊዜያዊ አስተዳደር ፕሬዚዳንት የሆኑት ጄኔራል ታደሰ ወረደ ደግሞ በዚሁ አካባቢም በራያ አዘቦና ጨርጨር ወረዳዎችም የልማት ጉብኝትም አካሂደዋል። ኤርትራ የኢትዮጵያን የባህር በር ፍላጎት ለመክታት የመከላከያ ኃይሏን በማጠናከርና ቀጠናዊ ተጽዕኖዎችን በመፍጠር ላይ መሆኗንም የሀገሪቱ ማስታወቂያ ሚኒስቴርም ለኤርትራ ህዝብ በትግረኛ ባሰራጨው ጽሁፍ ላይ አስታውቋል። ተጽዕኖ ፈጣሪ ሀገራትና ና ዓለም አቀፍ ድርጅቶችም የኢትዮጵያን አካሄድ እንዲያወግዙና ኢትዮጵያ ቀጠናዊ ግጭት ከመቀስቀስ እንድትቆጠብ ግፊት እንዲያደርጉ የጠየቀው ሚኒስትሩ ኤርትራ ከቀይ ባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብሯን ለማጠናከር ጥረት እያደረገች መሆኗ መሆኗንም ገልጿል። ሚኒስቴሩም ኤርትራ ለኢትዮጵያ የባህር በር አልባ ተጠያቂ እንዳልሆነች ሁሉ የኢትዮጵያን የባህር በር ህልም እውን የማድረግ ግዴታ የለባትም ብለዋል። የኢትዮጵያ መንግስትም፣ ኢትዮጵያ የጂኦ ፖለቲካ በደል እንደተፈጸመባትና የችግሮቿ ምንጭም የባህር በር አልባነት እንደሆነ በመስበክ ህዝቡ በቁጭት እንዲነሳሳ በመቀስቀስ ላይ ይገኛል በማለትም ሚኒስትሩ አስታውቋል። ከዚሁ ጋር በተያያዘም ከላይ ሚኒስትሩ እንዲገለጸው ኢትዮጵያ የአሰብ ወደብ ላይ የይገባኛል ጥያቄ ማንሳ ተከትሎም ይህንን የኢትዮጵያ የቀይ ባህር ጉዞ ለመግታትም ኤርትራ ምጽዋ በሚገኘው አየር ማረፊያ ሁለት የጭነት ካርጎ ማጓጓዣ አውሮፕላኖች ከኖቬምበር 1 225 ጀምሮ እየተመላለሰ መሆኑንም የሳተላይት ምስሎች አሳይተዋል። አይኤል 76 ቲዲ የሚባል የጭነት አውሮፕላን ከሌላ ሲ 130 ኤች ከሚባል ትንሽ የካርጎ አውሮፕላን ጋር ምጽዋ ላይ እየተመላለሱ ማርፈዋል። ከሰሞኑም የኢትዮጵያው ጠቅላይ ሚኒስትር የወደብ ጉዳይም በተመለከተም በፓርላማው ያደረጉትን ንግግር ተከትሎም ከኤርትራው ሻዕቢያ ከፍተኛ ጫጫታ እየተሰማ የሚገኝ ሲሆን አምባገነኑና አዛውንቱ ፕሬዝዳንት ኢሳያስ አፈወርቂም የጡረታ መውጫ ጊዜያቸውን አራዝመውም ለሚታገሉላትና ለሚታመኑላትም ብሎም ላኪያቸው ወደሆነችው እናት ሀገራቸው ግብፅም ጭህ ፈረሴ ብለውም የጨነቀለት እያዜሙ ካይሮም ለአምስት ተከታታይ ቀናትም የስራ ጉብኝት በሚል ሽፋንም በኢትዮጵያ ላይ ከአቻቸው ከወታደራዊ አምባገነኑም የግብፁ ፕሬዝዳንት አብዱል ፈታህ ሲሲ ጋርም ሴራ እንዲያሴሩና እንዲዶልቱም ጥሪም ተደረጎላቸዋል። በዚያውም የግብፅን የመከላከያ ግምጃ ቤት ተከፍቶላቸውም የፈለጉትን የጦር መሳሪያ እየመረጡም ራሳቸው ከመመለሳቸው ቀድሞም መሳሪያው እየተጫነ በገፍ እየገባ ይገኛል። ከዚሁ ጋር በተያያዘም ነገር ሁሉም ፍየል ከመድረሷ ቅጠል መበጠሷ ሆነና፣ የግብፁ ፕሬዝዳንት አልሲሲም የኢሳያስን ጭንቀትና ብሶ ተከትሎም ለሉዓላዊነታችሁና ለግዛታዊ አንድነታችሁም ድጋፍ ለማድረግ ቁርጠኛ ነን ሲሉ ማረጋገጫ መስጠታቸውን ገልጸዋል። ኢሳያስ አፈወርቂም ወደ ግብፅ ካይሮ ከመሮጣቸው በፊትም ጠቅላይ ሚኒስትር ዶክተር አብይ አህመድ ከሩቁ ሆነውም መሳሪያ አቀብለውም ስትሞቱ ያያሉ እንጂ ማንም መቶ ለእናንተ የሚዋጋና ሃይማኖት የለም ያሉት ነገር እውን እየሆነም ይመስላል። አምባገነኑ የኤርትራው ሻዕቢያና በኢትዮጵያ ምርጫ ቦርድ ውሳኔ ህጋዊነቱን ያጣውም በጉጅሌ አደም የሚመራው ህወሃትም ጽምዶ በሚል የምዕራባውያን ሞተ ሞቴ ነው አይነት ኔቶ መሳይ ጥምረት ከመመስረት አልፎም ለክፉ ቀን ብለው ደብቀው ያስቀመጧቸው ሚሳኤሎች አውጥተዋል። በቀድሞ ኢትዮጵያ መሪ ድርጅት ደርግ ፕሬዝዳንት በነበሩት ፕሬዝዳንት ኮሎኔል መንግስቱ ኃይለ ማርያም አሁን ጽምዶ የመሰረቱትን ሁለቱንም ቡድኖች ገንጣይ እና አስገንጣይ ወንበዴ ነው ወሮበሎች የሚል የማዕረግ ስም የተሰጣቸው ህወሃት እና ሻዕቢያ የሚሳኤል ጫፍ ዘንጋቸውን እያወዛወዙም ጸብ ያለች በዳቦ እያሉ ይገኛል። ከሰሞኑ በተለቀቀው የቪዲዮ ምስል የኢትዮጵያ መከላከያ የቀድሞ የሰሜን እዝ ትጥቅ የነበሩ እንዲሁም በህወሃት ተወስዶ በትግራይ ክልል ተደብቆ የነበሩ ሚሳኤሎችን ለጦርነት ዝግጅቱ ማድመቂያ ለማድረግ በአደባባይ አውጥተዋል። በፕሪቶሪያ ስምምነት መሰረት ሚሳኤሎችም ለመከላከያ ሰራዊት የተመለሱ ሲሆን በወቅቱም ህወሃትም ለመከላከያ ያስረከበው በፌዴራል ደረጃ ከማዕከል ህወሃት ጥቅም ላይ አውሎ ጉዳት እንዳያደርስ ፓስዋርዳቸው የተቀየሩበትን ነበር። ህወሃትም አልሰራለት ያለውንና ፓስዋርዳቸው የተቀየሩበትም ለፌዴራል መንግስቱ አስረክቦ ቀሪውን ግን ደብቆ ለቀጣይ ጦርነት ጥቅም ላይ ለማዋል እየተዘጋጀ መሆኑን ከሰሞኑም ጄኔራል መግቢያ ኃይሌ ገልጸዋል። በሌላ በኩል የኤርትራው ሻዕቢያም በበኩሉ ግብጽም ከመቀነቷ ፈታ ያስታጠቀችውን እንዲሁም ከዚህ በፊት ይፋ ያላደረጋቸውን ሚሳኤሎች አውጥቷል። በመሆኑም ሻዕቢያ ከኢትዮጵያ ወደ አሰብ መሄጃ በሆነው የድንበር አካባቢም በቡሬ በኩል በተጠንቀቅ እንዲቆሙ አድርጓል።